በመስክ ምልከታው ላይ የተገኙት የኢትዮጵያ ግብርና ምርምር ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ድሪባ ገለቴ ተቋሙ በሰብል ዘርፍ ቴክኖሎጂዎችን እንደሚያመነጭ እንዲሁም በእንስሳትና በተፈጥሮ ሀብት ዘርፍም ቴክኖሎጂዎችን እንደሚያወጣም ተናግረዋል። እነዚህ ቴክኖሎጂዎች በአርሶ አደሩ ማሳ ላይ ከማስተዋወቅ በተጨማሪ መነሻ የሚሆኑ ዘሮችን በማብዛት በስፋት ለሚያባዙ አካላት እንደሚሰጥ የጠቆሙት ዶክተር ድሪባ እነዚህንና መሰል ስራዎችን በመስራት ምርትና ምርታማነትን ለማሳደግ በሚደረገው ርብርብ ውስጥ ኢንስቲትዩቱ የራሱን ሚና እየተጫወተ ይገኛልም ብለዋል። ዛሬ ባየ ነው ሁኔታ ያስተዋውቃል በተጨማሪም ደግሞ መነሻ የሚሆኑ ዘሮችን ደግሞ አባዝቶ በስፋት ለሚያባዙ አካላት ደግሞ ይሰጣል። ከነዚህ ደግሞ ለምሳሌ ከዛሬ ካየናቸው በላርጅ ስኬል ደግሞ በተመረቱ ማሳዎች ደግሞ ያለውንም ዘር ወስዶ ለአርሶ አደሩ ያከፋፍላል ማለት ነው። ስለዚህ እነዚህ እነዚህን ስራዎች በመስራት እንግዲህ የግብርናን ምርትና ምርታማነት ለማሳደግ በሚደረገው ርብርብ ውስጥ የራሱን ሚና የሚጫወት ተቋም ነው። የግብርና ሽግግር ምርምር ላይ እንደሚመሰረት አውስተው ቴክኖሎጂ ጥቅም ላይ በዋለባቸው በስንዴ በበቆሎ፣ በድንችና በመሳሰሉ ሰብሎች ላይ ከፍተኛ ምርታማነትን ማስመዝገብ ተችሏልም ነው ያሉት። እንደ ሀገር የተጀመረውም በምግብ ራስን የመቻል ጉዞውን ለማፋጠን በሚደረገው እንቅስቃሴ ስንዴ ከውጭ ማስገባት ማስቀረት መቻሉን ያነሱት ኃላፊው በቀጣይ የሚሄን ውጤት አልቆ ለማስቀጠል የግብርና ምርምር ተቋማት ሚና ከፍተኛ መሆኑን ተናግረዋል። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ በበኩላቸው ዞኑ ከወልቂጤ ግብርና ምርምር ምርምር ማዕከል ጋር በመቀናጀት አበረታች ተግባር ማከናወን ተችሏልም ብለዋል ግብርና ለስራ አድል ፈጠራ የአመጋገብ ስርዓት ለማሻሻል የምግብ ሉዓላዊነትን ለማረጋገጥ የገቢ አቅምን ለማሳደግ ና ከውጭ የሚገቡ የግብርና ውጤቶችን በሀገር ውስጥ ለመተካት ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል ግብርና ያ ሁሉ ነገራችን ነው ሁሌ እንደምናነሳው ለስራ አድል ፈጠራ ገቢ አቅማችን ለማሳደግ የአመጋገብ ስርአታችን ማሻሻል ና የምግብ ሉዓላዊነትን ለማረጋገጥ ከውጭ ዛሬም ኢትዮጵያ ታስገባለች እነዛን ለመተካት እና ደግሞ አጠቃላይ የሀገር አቀፍ ጂዲፒ ያለው አስተዋጽኦ ከፍተኛ ስለሆነ በግብርና ላይ ሰፊ ርብርብ እያደረገ ነው። ከዚህ ቀደም በመሬት መሸርሸርና በአፈር አሲዳማነት ምክንያት ከጥቅም ውጭ የነበሩ መሬቶች በተቀናጀ የአፈርና የውሃ ጥበቃ ስራ እንዲያገግሙ ማድረግ መቻሉንም ዋና አስተዳዳሪው አክለዋል። አያይዘውም የጠረጴዛ ማርከን ዘላቂ አገልግሎት መስጠት እንዲችል መኖ በመትከል ከእንስሳት እርባታ ምርታማነት ጋር አስተሳስሮ መስራት እንደሚገባም አሳስበዋል። የወልቂጤ ግብርና ምርምር ማዕከል ዋና ዳይሬክተር አቶ ቤተል ነክር እንዳሉት ማዕከሉ አዳዲስና ውጤታማ የሆኑ ልዩ ልዩ የገብስ የጤፍና የመኖን ጨምሮ ሌሎችም ዝርያዎች በስፋት የማስተዋወቅ ስራ እየሰራም ነው። ማዕከሉ በኦሮሚያና በማዕከላዊ ኢትዮጵያ ክልሎች በተለያዩ ዞኖችና ልዩ ወረዳዎች ላይ ተግባሩን እያከናወነ ይገኛል ያሉት ዳይሬክተሩ ጉብኝት የተደረገበት በጉራጌ ዞን የጉመር ወረዳም የዚሁ አካል መሆኑንና ጉብኝቱም የተሰሩ ስራዎች ለማስፋት ትልቅ አስተዋጽኦ ይኖረዋልም ነው ያሉት። ከዚያ ቀደም አርሶ አደሩ ጋር ከደረሱ የምርምር ውጤቶች በተጨማሪም ሌሎችም ከኋላ ሊከተሉ የሚችሉ አዳዲስ ችግሮችን ለመፍታት የሚደረገው ጥረት ማሳ ያሳያ መሆኑንም ጠቁመዋል። የምርምር ማዕከሉ አሲዳማ አፈር ከተጎዳ ኖራ፣ እንዲሁም የምርታማነት እጥረት በሚኖርበት ሰዓት አዳዲስ ዝርያዎችን በማቅረብ ምርትና ምርታማነትን የማሳደግ ስራ እየሰራ ይገኛል ያሉት አቶ ቤተል፣ ይህም እንደ የአካባቢው ስነ ምህዳር የሚቀርብ በመሆኑ በየአካባቢው ያለውን የመልማት ጸጋን አጉልቶ ከማውጣት አንጻር ትልቅ እድል ይሰጣልም ብለዋል። እነዚህም ደግሞ ምናልባት በየስነ ምህዳሩና እንደ አካባቢው የምናቀርበው ስለሆነ በተለይ ደግሞ በየአካባቢው ያለውን የመልማት ጸጋን ከማውጣት አንጻር ትልቅ እድል የሚሰጥ ነው ማለት ነው። የሚያስተዳድረው አመትም አንድ መቶ አስራ ስምንት የሚሆኑ የተለያዩ የሰብል አይነቶች ምርቶች እየተሰራ መሆኑን ገልጸው በሁለት መቶ አስራ ስምንት ሄክታር ላይ የማስተዋወቅ ስራ መሰራቱንም ተናግረዋል። በተለይም በጉራጌ ዞን አሲዳማ አፈርን ተቋቁሞ ምርት መስጠት የሚችሉና ምርታማነታቸው ከፍ ያሉ የሰብል ዝርያዎችን ወደ አርሶ አደሩ ከማስገባት አንጻር በከፍተኛ ስራ እየተሰራ መሆኑንም አመላክተዋል። የጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አበራ ወንድሙ በሽታን የሚቋቋሙና ምርታማነታቸው የተረጋገጡ ዝርያዎች ለአርሶ አደሩ በማስተላለፍ ረገድ የወልቂጤ ግብርና ምርምር ማዕከል ትልቅ አስተዋጽኦ እያበረከተ መሆኑንም ገልጸዋል። ማዕከሉ አሲዳማነትን በማከም ምንም አይነት ግልጋሎት የማይሰጡ መሬቶችን ምርት እንዲሰጡ በማድረግ እንዲሁም በእንስሳት ዘርፍም እያደረገ ያለው አበርክቶ አጠናክሮ ሊያስቀጥል ይገባልም ብለዋል። በመስክ ምልከታው ላይ አግኝተን ያነጋገርናቸው አርሶ አደሮች በሰጡት አስተያየትም ማዕከሉ ባደረገው ድጋፍና ክትትል ከዚያ ቀደም ጾምን ያድር የነበረውን መሬት ወደ ምርት ሰጪነት መሸጋገር በመቻሉ መደሰታቸውንና ይህም ተጠቃሚነታቸውን እንዳሳደገላቸውም ተናግረዋል። ይህን መሬት ራቁት ነበረ ለብሰዋል። ከዛ በፊት የነበረው ነገር በጣም መራርም አልነበርንም። አሁን ወልቂጤ ግብርና ምርምር ከገባ በኋላ በጣም አመርቂ ውጤት እያሳየን እንገኛለን።